የጥንቆለ ሃማላዮች በዶክተር አቡ ፈርሃን ከፈላንድ ይህ የቀልብ ዶክተር ድምፅ ነው አልহামዱሊላህ ታካሚዎቻችን የሚደኑ በእኛ ኃይል እንዳይመስሉት በአላ ኃይል ብቻና ብቻ ነው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 እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ሀይላችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ውስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን በቴሌግራም ቻናል ላይ ለኡማው እንዲማርበት ግንዛቤ እንድናገኝ ያው ፖስት ይደረግልናል። በየጊዜው ለዛሬም ደግሞ እጅግ በጣም አስፈላጊ የሆነ ትምህርት ወደ እናንተ ይዥላችሁ ቀርብ ያለሁኝ ይህ ትምህርት እጅግ በጣም ሁላችንም ማወቅና መረዳት ያለብን ትምህርት እንደመሆኑ መጠን ሰምተን ብቻ ደግሞ ዝም ማለት የለብንም። ለሌሎች እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩን። ባረከላው ፊኩም ሼር፣ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስ የአጅሩ ተካፋይ ሆኑ ለማለት ወዳለው። አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ እንደዚህ ጠቃሚ የሆኑ ቪዲዮዎች ወደ እናንተ ቶሎ ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም እስከ ፍጻሜው ማብራችሁኝ እንድትቆዩ በትህትና በአክብሮት እየጋበዝኩኝ ወደ ዛሬ ትምህርት እናምራ። የጥንቆላ አማላዮች በዶክተር አቡ ፈርሃን ክፍል አንድ አላህ እጅጉኑ የረገማቸው እርኩሳን በሰው ልጆች ቀን ተቀን ህይወት ውስጥ ጣልቃ ገብተው ሙእሚኑን ሳይቀር የሚያወዛገቡ አይጠፉም በዚህም ርዕስ ማንነታቸውን በማጋለጥ እንዴት ያሉ አዱዎዲን ስለመሆናቸው እንመክራለን ሕዝበ ሙስሊሙም ሊርቃቸው ይገባል። አንደኛ የመዳፍ ማንበብ፣ መጽሐፍት፣ አፕሊኬሽኖች፣ መጣጥፎች። በእርግጥም ብዙዎቻችን ስለ እነኚህ ሐራም ስራዎች በሚገባ ውዝግብነታቸውን እናውቃለን። እነኚህ አይነት ጥንቆላዎች አሁን ዘመናዊ እየሆኑ መጥተው ሁሉም ሰው ስልክ ላይ በቀላሉ እንዲተገበሩ ተደርገዋል። አዎ ሲጀምሩ ብዙዎቹ ለቀልድ እንደሚጀምሩ ኋላም ደግሞ በቁም ነገር እንደሚወስዱት ይነግሩናል። ይህ በጥንቱ ዘመን ጠንቋዮች ስለ ወደፊቱ ለመናገር ከጅኖች ጋር ባደረጉት ወዳጅነት ያመጡት ሲሄር ስለመሆኑ ብዙዎቻችን አናውቅም። አው ይህ አይነቱ ሲህር ለንጉሶች፣ ለባለሥልጣናት ብሎም ደግሞ ለገዢዎች የሚውል ነበር። በአላህም ከእንዲህ ያሉ ሳሂሮች ተጠብቀን ሳሂሮችም ሸር ንጉሶች ጠላቶቻቸውን ለመለየት የእድሜያቸውን ርዝማኔ ለማወቅ ብሎም ደግሞ ማንን ማግባት እንዳለባቸው ስንት ልጅ እንደሚወልዱ እንዴትም እንደሚሞቱ ጭምር መዳፎቻቸውን እያዩ ይጠነቁላሉ። መሀል አደባባይ ላይ ቆመን ይህ ነገር ፌክ ነው አይሰራም ብለን ብንናገር ደስ ባለን። ይሁንና በጅኖች ሲህር ታግዘው ይሄንን ሲሰሩ የነበሩ ጠንቋዮች እጅግም በጣም ይዋጣላቸው ነበረ። እንዳሉትም የሚሆኑ አብዛኛውን ነው። ይህ ታዲያ በየዓለማቱ የንጉሶች የልዑሎች አማካሪ ተደርጎ እንዲቀመጡ ዘመናትን እንዲያማክሩ እድል ሰጥቷቸዋል። ይህ አይነቱ ሲህር በቀጥታ ጠንቋዩ ማወቅ የሚፈልገውን ደንበኛ እጅ ገና ሲነካ፣ በዛ ሰው ላይ አንድ ጅን ይመደባል። ለዚያ ጅን ኑሮ በሙሉ የቤት ስራ ነው። ያ አንበኛውን ፍላጎት በሙሉ ለጠንቋዩ ይነግረዋል። በዚህም ጠንቋዮች ይታገዛሉ። ለምሳሌ ያህል አንዲት ጠንቋይ የንጉስን መዳፍ ከሆነ የምታነበው ንጉሱ ላይ የምታኖረው ሼጧን ታግዛ ፍርሃቱን፣ ፍላጎቱን፣ ጭንቀቱን፣ ሚስጥሩን በሙሉ ታውቅና ልክ እንደ ዋሐይ ከመሬት ተነስታ ስታወራ ንጉሱ ከሚገባው በላይ በመደንገጥ የምትለው ማመን ይጀምራል። ጠላቴ ናቸው ብሎ የሚጠረጥራቸውን ሰዎች በሙሉ እንዲያጠፋ የቤት ስራ ትሰጠዋለች። በዚህም ንጉሱ እንዳለችው እንደምትለው ስለሚኖር ይህ ጥንቆላ ልክ የሚያደርገውም በዚህ መልኩ ብቻ ነው። አሁን ደግሞ ይሄንን የመዳፍ ንባብ አሻሽለውና አቀናጅተው በሞባይል መተግበሪያ ላይ አመጡት። ይሄንንም የእድሜ ርዝማኔ፣ የእድሜ ልክ ሁኔታ፣ የእድል ሁኔታ፣ የፍቅር፣ የልጆች፣ የኑሮ ሁኔታ የሚገምት ነው። አደራ ይህ መተግበሪያ አውርዶ በራሱ መጠቀም ልክ ሷሄር ጋር እንደሚሄድ ነው፣ ወንጀሉና ይታቀቡ። ይህ ከሲሕርም ጥንቆላ ነው። ያንን አፕሊኬሽን ዳውንሎድ አድርጎ ሲያደርጉ፣ ልክ እንደ በፊት ጠንቋዮች እንደሚይዟቸው ጂኒዎች የአፕሊኬሽኑ ሰሪ የእርሱን ሚስጢር የእርሱም ማምንነት በሚገባ በማቀናጀት እንደ ቀልድ ትርጉሞችን የሰጠ በዚህ የሲህርና የሳሄሮች ኑሮ ያህል ያኖሮታል። ይህን የሚጠቀሙ ከሆነ አደራ አሁኑኑ እስቲክፋር በማድረግ ወደ አላህ ይመለሱ። የፊተኛውንም የሚመጣውንም የሚያውቀው እርሱ አላህ ሱብሐነ ወተዓላ ብቻ ነውና ይሄ ትምህርት ክፍል ሁለቱ ይቀጥላል። ስለተከታተላችሁኝ ከልብ እያመሰገንኩኝ በሲሕር በእጅን ባይንናስ ብሎም ደግሞ ባለሙያ በሽታ ጥቃት ለደረሰባችሁ በሙሉ ወደ ቀልብ ዶክተር ወደ ቴሌግራም ቻናል በማምራት ውስታዞችን ወይም ዶክተሮችን በማማከር ህክምናችሁም በአላህ ቃል ማግኘት እንደምትችሉ ከወዲሁ ልገልጽላችሁ እወዳለሁ። ከልብም አፍያን እየተመኘው በክፍል ሁለቱ ሳምንት እስክንገናኝ፣ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።